በዛ በዛ ምክንያት ነበረ። እና ሌሎችንም ማስቀየም የሆነ ጥቅስ እየጠቀሱ የሆነ ነገር እየጻፉ ማስቀየም ነበር። በዛ ምክንያት ነው። በጣም ይቅርታ እንግዲህ ወንድሜ፣ በዛ ታይም ላይ በጣም አሳዝኛ ያለው አስቀይም ያለው እና ይቅርታ። ግን አንድ ማለት የምፈልገው ነገር አለ። ብዙ ክርስቲያን ወንድሞች በጣም ስለሚያውቁኝ በጣም ስለሚያውቁኝ እንግዲህ ትንሽ እኔ እናንተን መብት መጠየቁ አስፈላጊ ከሆነ እናንተ መወሰን ትችላላችሁ። ነገር ግን እኔ ከስሜ መሐመድ መሆን አለበት። ለምንድነው ሙሐመድ የምለው ስሜን የምፈልገው? ለምንድነው ኤልያስ ነው ስሜ የእስልምና ከኤልያስ አለ ችግር የለውም። በክርስት ነው ሙሐመድ የሚለውን ስም እንዲወጣልኝና ስሜ ሙሐመድ እንዲሆን እፈልጋለሁ። ለምንድነው እንዲሆን የምፈልገው ክርስቲያን ወንድሞች እኔ ሊያናግሩኝ የሚፈልጉ ያው ይመጣሉ። ስለሚመጡ መሐመድ እያሉ እየጠሩኝ እንዲያናግሩኝ ስለምፈልግ ስሜ መሐመድ እንዲሆን እፈልጋለሁ። ፈቃደኛ ከሆናችሁ ማለት ነው። ይህንን ለማለት ነው። ይቅርታ ከታች ያወጡ ስላሉ ኢምራን ኢምራን ይሁንልኝ የሚሉ ሰዎች አሉ። ፖለቲካ ለመስራት ነው ግን እኔ ለምንድን ነው ሙሀመድ የምለው፣ በአንድ አጭር ነገር ልበላችሁ። ንጽጽር እያደረኩ ባይዘዌ ለሊት ቀን አፌ ላይ የማይጠፋው ስም ያላ መልእክተኛ የሚል ነው። ምክንያቱም እንዳለ ሀዲሳቶቹ መጀመሪያቸው ሲጀምር ያላ መልእክተኛ እንዲህ ብሎ ብሎ ነው የሚጀምረው ሁሉም ሐዲስ እና ይሄ ስም በቃ እንግዲህ ማረሳው ስበላ፣ ስጠጣ፣ ስነሳ፣ ስሄድ ማረሳው ስም ሆኖብኝ ህሊናዬ ላይ